ተባረክ፣ ዳጊ እንዳታወራ። በቃ ኦኬ። አይ እንግዲህ መብዙ አወራሁኝ። እኔ እኮ ድል ሰጠው ነበረ አልፈለም፣ ችግር የለውም አሁን እንግዲህ እኔ የተሳደብኩት ነገር የለም። የተሳደብኩ ነገር ካለ ከመሰላችሁ በጣም ይቅርታ። ለምንሰደብኛ ክርስቲያኖች አይፈቀድልንም በጌታ ዘንድ ኃጢያት ስለሆነ ግን የጠየኩት ጥያቄ ጥቅስ ነው። አንተን ማተሳደበው ናት አውቃለው እኮ እኔ በጣም ነው የምንተዋወቀው። እሺ ናታ፣ በጣም መጽሐፍ ቅዱስን ብናወራ አይሻልም እሱ ስለዚህ ልታወራ ከገባ ሌላ ፖለቲካ ከምትሰራ ይለ ልስና ሌላ ፖለቲካ ከምትሰራ ፖለቲካ ከምትሰራ አለኝ። ወደ ሞቱት ሲጸለ ይጠቅሳለኝ። ኢንሳ ኢንፎኬሽን አላወራሁም። ማየሽ ጆሮሽ አሁን አንቺ አሁን በትክክል እየሰራ አይደለም። እኔ የጠየኩት ኢንፎኬሽን አይደለም የጠየኩት እኔ ማማለድን ነው። ከጅምሩ ጸሎት ያደርጋሉ አያደረጉም? ይለምናሉ አይለምኑም? ስለ ኢንፎኬሽን አላወራሁም። ምን ማማለድ ምን ማማለድ? የሞቱት ያማልዳሉ ብለህ አይደለም ይጠቅሳልኛል ይለምናሉ አይለምኑም? የሚል ነው ርዕሳችሁ። እናንተ ሰው በሲጋ የሚል ጥቅስ አለኝ ብዙ አሳይሀለሁ ብለህ አይደለም የገባኸው? ቆይ ላስረዳሽ። እንደዛ ብዬ አይደለም የገባሁት። አስገቡኝ፣ ጥያቄ አለኝ። ትክክል አላወራም ብዬሽ ነው። ኮመንቱ ዝቅ አድርገሽ ማንበብ ትችያለሽ። ብዙ ካላነ አሁን ለምንድን ለምን መጽሐፍ ቅዱሱ ላይ ነው? ምን አንፈራውም፣ እኛ አንፈራውም መጽሐፍ ቅዱሱን ናትዬ። ቆይ እዚህ ጥቅስ የምጠን ነው። ቆይ አይ፣ እዚህ ጋር ልይዘው ነው። ጥቅስ የላችሁም እናንተ። ኢንቮኬሽን አለ። ቆይ አንተ ኢንቮኬሽን፣ ማርያም ኢንቮኬሽን ታደርጋለች ብለህ ታስባለህ? እንግሊዘኛ ለወጥከው ነው። ኢንቮኬሽን አለ እኛ ኢንቮካና ደ አሁን ለምሳሌ መካነ የማርያም ልመና ኢንቮኬሽን አለ። ኢንቮኬሽን ምን ማለት ነው? ኢንቮኬሽናል ነው ወይስ እንዲሁ በድሮ ልመናዋ? ኢንቮኬሽን ምን ማለት ነገር ነው? አሁን እንግሊዘኛ ግን አላቅም ብሎ ነበር። የማርያም ልመና ሁለት የተከፈላለ። እነሱ ጋር ኢንቮኬሽናሊ ነው ወይስ? አንተ ታውቃለህ ቃሉን ያመጣው ሳታቀው አንተ እኮ እሱ። በማህበር ዝም ይበሉ ይላል። ዝም በሉት ሰውነው የማርያም በወንድ መሃል መሰልጠን የለባትም። ጸጥ በይ። አንድ ጊዜ ፍቀድልኝ፣ እዚጋ ይዘዋለሁ። የማርያም ልመና ማለት የማርያም ምልጃ በሰማይ ኢንቮኬሽን ነው ኦር ዊዛውት ኢንቮኬሽን? ይህ መልስልኝ። ምን ማለት ነው ኢንቮኬሽን ማለት ቁጥር ማለት ለምሳሌ መጣራት ማለት ነው የማርያም ምልጃ ምን ሆነ ነው ከአንተ ጋር እንደዚህ አውርተን አናውቅም ምን ግን ማለት እኮ ልንገርህ ልመልስልህ ኢንቮክ ማለት መጣራት ማለት ነው ማነው ኢንቮክ የሚያደርገው እኛ ነው ልመና ማለት ነው ብራዘር ልመና ማለት ነው ማለት ነው ልመና ማለት ነው እንደው አክቹዋል ትርጉሙ ልመና ማለት ነው እስቲ እሺ አዎ ተታሳየኝ ይሆናል ችግር የለም ማለት ነው መልስልኝ የማርያም ምልጃ ዊዝ ኢንቮኬሽን ነው ዊዛውት ኢንቮኬሽን እኔ ኢንቮኬሽንን ለማርያም አልጠቀመውም ቤተክርስቲያንም አትጠቀሙምከትጠቀሁን ሚት አድርገው ልመልስልህ፣ ላሳየህ አሁን ላሰማህ። ይኸውልህ ዶክተር ሮዳስ በእሷ ዘንድ ልመናም የለም በቀድሞ ልመናዋ ታማልደናለች ይላል። ሌሎቹ ደግሞ ትለምንልናለች ይላሉ። ምን ትላለህ እነዚህ? አንተ ከየትኛው ወገን ነህ ታዲያ? አሁን ከኢንቮኬሽን ጋር ምናገናኝ? የኢንቮኬሽንን ቃል በቃል የተጠቀመችበት ቤተክርስቲያን አሁን ታሳየች። ማለት ልመና ነው እስቲ ያሳየን። ትርጉሙ አንተ ራሱ ፈልገው እንዴ ለምን አንተ አረለ እንዴ ነው ያልከው፣ ነው ያለው ሰው አንተ ያመጣኸው አንተ ነህ። ለምሳሌ የራስ መካነ ኢየሱስ በቃ ላሳየ። ለምሳሌ የራስ መካነ ኢየሱስ ኢንቮኬሽንን ጥሪ፣ መጣራት ወይም ደግሞ ኢንቮኬሽን ማለት ልመና ማቅረብ ማለት ነው ብራዘር። ሁሉም ልመና ማቅረብ ማለት ነው። እሺ ታራስ ታጣቀው ነው አንተ የጠቀስከው። ለካዚ መጣ ቢንጎ። ምንድነው ያልኩት እኔ እኔ ምንድነው ያልኩት? ዊዝ ኢንቮኬሽን ነው ወይ አልኩትን? ራሱ አታውቀውም ብለህ ነው የምታወራው እኮ። ያልኩትን ሰምታየኛል እኔ እንደውም አክብሬ ነበር የተቀበልኩ። ስለዚህ ከየትኛው ወገን ነው ከመጽሐፍ ቅዱስ የወጣኸው? ማርያም ትለምናለች፣ አሁንም ትለምናለች እኛም ወደ እሷ ኢንቮክ እናረጋለን። በእሷ ዘንድ አሁን ልመና የለም በቀድሞ ልመናው ታድነናለን። ስጠት ሊሆን ይችላል ይ ጽሁፍ ላይ ያለ ነው ሃይማኖታችን፣ እኛ መሰረታችን የቤተክርስቲያን። ብዙዎቹ እንደዛ ይላሉ። ገለጥ ገለጥ አድርጎ ሁለቱንም ያሳየ ነበር። በእሷ ዘንድ ልመናም የለም ይላል ደግሞም በቀድሞ ልመናው ታድነናለች የሚላለ ደግሞም ትለምናለች የሚላለ እናንተ ጋር ይዘህ ስትመጣ እናወራለን እሱ የጳጳሱን አሰማለሁ ትለምናለች የሚሉ ሮዳስ ዘሞ አትለምንም የሚል ትለምናለች እላለሁ እኮ ለምን ታሰማኛለህ ይኸው ትለምናለች እያልኩ አይደል አንተ እንትን ከየትኛው ወገን ማርያም ጥንታብሶ አለባት ሌላ እሱ ሌላ እምነታቸው ሮዳስ አይደለም፣ እምነታቸው ናታኒም ነው ማለት ነው። አልገባኝም። እምነታቸው አይደለም። መጽሐፍ ቅዱስ የላችሁም፣ ጥቅስ ማቅረባችሁም ለጠየቅሁት አንተም ስላልክ አይሆንም። ሮዳስ አረ፣ ጴንጤዎች አረ፣ መጽሐፍ ቅዱስ ከአንተ ደግሞ ሮዳስ ቦታ አላቸው። ቤተ ክርስቲያኑ ማን? እኔ ስለ ሮዳስ እኮ አላነሳሁም። ማታንሳ፣ ስለ አንተም ማታንሳ። ማን አነሳ? ምንም አላነሳሁም። ጥቅስ ጥቀሱ። ይባላል እኮ የእሱ ኢንቴንሽን ገብቼ አንጫጭቼ ወጣው የሚል ነው። ከታችም ያሉት የሱ ሳይት ካያችሁ በመንጫጫቱ ጀግና እያሉት ነው። እና ሂዝ ፕራውድ ኦፍ ማንጫጫት ሚውት አድርግ ሞደሬተር ስለሌለኝ ነው እንጂ ሚውት አረገ ነበር። ኦኬ ያው የውል ትሰማለህ፣ የገባኸው እኛ ጋ ነው። ይደዊ እስካሁን ከገባ ጀምሮ አንድ ጥቅስ አልጠቀሰም፣ ግን ፕሮቴስታንት ጥቅስ አያውቅም እያለ ነው እና ዮሐንስ ምዕራፍ ስድስት ቁጥር አስር የሞደሬተር ስጭኝ እስኪ

እኮ ሚዩት አድርግሽ ችግር ጌታን ነው የምልህ። እኔ አስወርድሃለሁ። ልታስተምረኝ ሳይሆን የገባኸው ለጥያቄ መልስ ልትሰጥ ነው የገባኸው። አይ እሱማ ልጠይቅ ነበር የገባው። ልያዬ፣ አትጠይቅም አልኩ የተጠየቀው ስትመልስ ነው የምንጠይቀው። የምትጠይቀው ግን አነጋገርህን አስተካክለህ ታወራለህ። የእግዚአብሔርን ቃል ከፍተህ ነው የምታወራው። እድር እንሰጥለን አለበለዛትን ከዚህ በኋላ ይውል ቤትን ከፍተህ ታወራለህ። እሺ፣ ከስር ያላችሁ ምን ነበረ ቅድም የጠየቅነው ጥያቄ? መጽሐፍ ቅዱስ ላይ ያቀርባሉ አያቀርቡም ለሚለው ማስረጃ ፕሮቴስታንቶች የላቸውም፣ እንደሰማችሁ ማስረጃ ፕሮቴስታንቶች የላቸውም፣ እንደሰማችሁ። ይልቁንስ መና ሲያቀርቡ አሳየኝ መጽሐፍ ቅዱስ ላይ ዮሐንስ ራዕይ ምዕራፍ ስድስት ቁጥር አስር ላይ በታላቅ ድምፅ እየጮሁ ምንድን የታረዱት ነፍሳት። ከላይ ምን ይላል? የታረዱት ነፍሳት ይላል። ወይም ደግሞ ሰማዕት የሆኑ ናቸው እነዚህ ማርቴሮች ናቸው። ምን ይላል? ቁጥር ዘጠኝ ላይ አምስተኛው ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ስለዚህ ከመሰዊያው በታች ያለው የማን ነፍስ ነው? ስለ እግዚአብሔር ቃል የታረዱት ሰማዕት የሆኑ የሰማዕታት ነፍስ ማለት ነው። ኦኬ የምስክሮቹ የሰማዕታት ነፍስ ከመሰወያ በታች አየዋለ። እነዚህ ነፍሳት ሲናገሩ ሳማ። እነዚህ ነፍሳት ምን አሉ? በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ በጣም ክርስቲያኖች ደስ ይበላቸው ይህን ትምህርት ላይ ስላለን ማለት ነው። ይኸው ሰዎች ከሞቱ በኋላ ስፔሻሊ ቅዱሳን ከሞቱ በኋላ ሄደው ጌታ ሆይ ብለው መጠየቅ ይችላሉ። በኦርቶዶክስ ትምህርት በአባቶች ትምህርት ሄደው ጌታ ሆይ ብለው መጠየቅ ይችላሉ። ምንም ነገር ይሁን ጌታ ሆይ ብለው መጠየቅ ይችላሉ። በፕሮቴስታንትስ ከሞቱ ስሊፕ ነው በቃ የለም ነፍስ ትሞታለች ስጋ ትሞታለች ወደሚል ትምህርት ሁሉ ከሆነ ጊዜ በኋላ የሚሄዱ ራሱ ይመስለኛል። ምክንያቱም አይለምኑም፣ አያወሩም፣ አይናገሩም ምንም አይሉ ማ ቅዱሳን ቅዱሳን ብቻ አይደሉም ማጣንም አይናገሩም። በቃ ምንም ንግግር የለም ያላይ ሰማይ ቤት ጌታ ሄዶ መፋጠጥ ነው መሰለኝ በነሱ። አረ ግን ይኸው ልመናን ሲያቀርቡ እናያለን። ልመና ብዙ አይነት ልመና አለ ብዙ አይነት ፖዚቲቭም ነጋቲቭም ልመናል። ልመናው በልመና ደረጃ ግን ይቀርባል ወይ ነው የመጀመሪያው ነገር የምናሳየው። ስለዚህ ቁጥር አስር ላይ ምን ይላል? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ፣ ቅዱስና እውነተኛ ጌታ ሆይ። እነዚህ ቅዱሳን ናቸው። ከዛስ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከመቼ አትበቃልም? በምድር ላይ ስላሉ ሰዎች ነው የሚጸሉት በምድር ላይ ለምን በቀልን አታመጣ? ለምን ይሄው የገደሉን አሉ ያሳደዱን ለምን አትበቀልልንም? ብለው ቁጣ በምድር ላይ እንዲወርድ ማለት ነው። ቁጣ በምድር ላይ እንዲወርድ እየለመኑ ነው ማ፣ ይሄው ቅዱሳን ለምን፣ እነዛ መሥዋዕት የተደረጉት የገደሏቸው ስላሉ፣ ፍርድ ስላልተደረገላቸው። በዚህ አጋጣሚ ቅዱሳን ፍርድ እንዳልተደረገ እንኳን፣ ወይም ደግሞ ምድር ላይ ስለሚካሄደው ነገር ያውቃሉ፣ ይሄው ያውቃሉ። በዚሁ አጋጣሚ ማሳየት እንችላለን ማለት ነው። ይሄ ምን ይባላል አሁን ያደረጉት ልመና መለመን የለመኑት ምንድን ነው? ወይም ደግሞ የጸለዩት ምንድን ነው? እዚያ ስናይ ቁጣን እንዲያደርግ ለምነዋል። ስለዚህ ቅዱሳን በሰማይ ሆነው በነፍስ ሆነው ጌታን ልመና ማቅረብ ይችላሉ፣ መለመን ይችላሉ፣ መጠየቅ ይችላሉ የሚለው መጽሐፍ ቅዱስ ቃል በቃል ፊት ለፊት ቁጭ አድርጎ ይሄው ሰጥ ይለምናሏል። አንተ ግን ፕሮቴስታንት ሆይ ስፔሻሊ ከመካነ ኢየሱስ ውጭ ወይ ደግሞ ከሉትራን ውጭ ያላችሁ አሁን በቅርብ የመቶ ዓመት የሁለት መቶ ዓመት እድሜ ያላችሁ ፕሮቴስታንቱ ቅዱሳን በስጋ ከተለዩ በኋላ ሰራሽ ትምህርት ነው። ኬት አመጣችሁት? መጽሐፍ ቅዱስ ላይ አሳዩን። የለ አንድ ጥቅስ፣ ሀሳቡን የሚደግፍ ጥቅስ ምንም ሸታው የለም። ሸታ አንድ ሰው ተነሳ አይለምኑም አለ፣ ህዝብ ተከትሎ አይለምኑም አለ። ሉተር እንኳን ይለምናሉ ብሎ ያምናል። ሉተር እንኳን ፎር ቸርች ይለምናሉ ብሎ ያምናል። አውግስበርግ አፖሎጂ ላይ አውጥቼ ማሳየት ትችላለሁ ማለት ነው። አሁን ግን ከዛ በኋላ ያለ ፕሮቴስታንት ግን አሁን የ የአራት መቶ ዓመት እድሜ ያለ ሶሪ፣ አምስት መቶ አልኩ መቶ ዓመት ምናምን እድሜ ያለው ይመጣል። ቅዱሳንም ማንም አይለምንም ይላል። ትንሽ ቆይቶ ወዴት ይሄዳል? እስካለጻ ምዛት ምን ትሆናለች ነፍስ? ስሊፕ ሙድ ውስጥ ትሆናለች ወደሚል ደግሞ የሚሄድ ይመስለኛል። ስለዚህ ይሄንን በማስረጃ ብታቀርቡ ደስ ይለኛል። አሁን ያነበብከው ክፍል ምኑ ነው? ምልጃ የሚያሳየው ምልጃ ነው? ፍርድን ነው የጠየቁት ማ ምልጃ ነው ፍርድን የጠየቁት? አምስተኛው ማህተም ሲፈታ ምልጃ ነው ፍርድን የጠየቁት? አይ ምልጃ የጠየቀ ሰው የለም ባይ በመጽሐፍ ቅዱስ ታሪክ ምልጃ አይጠየቅ። ርዕሳችን ምንድን ነው? ምልጃ ርዕስ የለም ባላየውም። እዚህ ርዕስ ምልጃ ይጠየቃል ከሆነ ሰዓታችሁን ገላችኋል። ምልጃ አይጠየቅ በል። አትሟዘዝ። በስነ ስርዓት መልስ። እሺ እዚ ጋር ስለ ምልጃም ይናገር አለ ወይስ ስለ ፍርድ ነው? ስለ ምልጃም ይናገራል። ምንም ስለ ምልጃ የሚናገር ነገር የለም ምልጃ ማለት ትርጉሙ ልንገር አላወቅሹ ት ምልጃ ማለት አንዱ ስለ አንዱ ለው ይኸውልህ ዝም ብለህ ከኪስህ ዝም ብለህ ቃል አትደርደር እንደ ቃሉ ይሄ ማለት ይሄ ነው ከም ካለ በም ካለ ዳይሬክሽኑን እያሳየህ ተርጉምልኝ ከኪስህ አልፈልግም ቃሉ ማልዱ ያልኩት ከኪስ እኔ አለሉም አንቺ ነሽ ይኸው አስር ለምን ይላል መሰለሽ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ? ቅዱስና እውነተኛ ጌታ ሆይ ያሉት ጌታ ነው አይደለም? ነው አይደለም? አለና ቅዱስና እውነተኛ ጌታ ሆይ ጥያቄያችን የተነሳ ነው። እሱ የጠየቀኝ ምንድን ነው? እኔ የጠየኩትን ጥያቄ ነው አለ። የለመነኝ አሳየኝ ብሎ ይኸው እንደሚለምነው አሳየሁኔ ስንት አካል ነው ያለው እዚህ ጋ ሁለት ሶስት አካል አንደኛው ተለማኛው ወይም ፍርድ የሚቀበለው አካል አለ። ጌታ አለ፣ እነሱ አሉ፣ ሶስት አካል ምን አልከኝ? ሶስት አካል አልኩሽ። ሶስት አካል አይታየኝም እኔ። እሺ ቅዱስና እውነተኛ ጌታ አንድ፣ ከዛ ደግሞ ቅዱስና እውነተኛ ጌታ ሆይ ያሉት ደግሞ ሁለት፣ ወይም ደግሞ የታረዱ ሰዎች ነፍሳት ሁለት፣ ሶስተኛው ደግሞ በምድር ያሉት ላይ የተባሉት ሶስት የተጠየቀባቸው ሶስት አካል ሆኑ እንዴ? በምድር ያሉት ሶስተኛ አካል። አይ አየክ፣ እዚህ ጋር ሚስት አደርጋለክ። ሶስተኛሉ ሰዎች ነው የተጠየቀባቸው። እንደ የምልጃ እንትን ውስጥ አካል ውስጥ የሚገቡ ሆኑ እና ማን ነው አይገቡም ያለ ያ ማን ነው አይገቡም። እነሱ ከሌሉ ኤግዚስት ካላደረጉ ስለነሱ እኮ ነው ያወሩት። ይኸው ስለነሱ ነው ያወሩት እኮ እነሱ ስላሉ እኮ ነው እና አይደለም እንዴ እየተጠየቀባቸው ሰዎች የምልጃ አካል ናቸው። አይን የምልጃ አካል ናቸው አይደለም ያልኩሽ። እዚህ አካላቱ ውስጥ ስንታሉ አሉ? ሶስት አሉ። ይው ሶስቱን አሳዩሽ ቆጥር። ኖ ኖ ኖ ኖ ኖ፣ ሚስ ዳይሬክት አታደርግሽ። እሺ፣ ለዚህ ላነሳው ለምልጃ ሀሳብ ስንት አካል ነው እዚህ ጋር ያለው ነው ያልኩት። እሺ፣ ለምልጃ ለሚደግፍክ፣ ለምልጃ ሀሳብ ስንት አካል አለ? ባይ ዘ ዌይ ምልጃን የመጀመሪያው ምልጃን ወይም ደግሞ አሁን ቅዱሳንን ምልጃ በደምብ ዲፋይን ለማድረግ ይህን የመጀመሪያ አድርጌ ሁሉ አይደለም ያነሳውት። አንደኛ ቅዱሳንን ምልጃ ዲፋይን ለማድረግ ፍን አይደለም። አሁን የተጠየቀ ተያያለ አንድ ላይ አትደረቤ አልኩት። ለምንድን ነው ያልኩት? አካሎቹ ስጠይቅ ያስኩክ ቆቋረ አንድ በግ ቅዱሳን ምጃ ካልሆነ ለምንድን ነው ያነሳኸው? እኮ ለምን እንደሆነ ልንገርሽ። እያወራሽ እንዴት ነው የምነግርሽ? ጎዳጊ ማለት ዝም በይ ማለት ነው። ችግር ቢዩት አታርጊ ዳጊን ጥያቄ ጠየኩት። ጥያቄው ምንድነው? ቅዱሳን በስጋ ከተለዩ በኋላ ይለምናሉ ወይ ስለው አይለምኑም አለኝ። ማስረጃ የለውም። እኔ ደግሞ አንተ ሲለምናሉ ወይ አለኝ። አዎ ይኸው ሲለምኑ አሳየሁት። በቃ

እሺ ተያዝኩ። እሺ ምንድነው ርእሱ እምትይኝ? አሁን እኮ ነው የለጠፈችው። ርእሱ ራሱ ምንድነው ርእሱ? እስቲ ንገርኝ። አንች ሜርሲ ርእሱ ንገርኝ እስቲ አሁን የለጠፈችው። ሳትሰማ ቀደም ሲነግሩ ካልነበር በቃል አልነገሩኝም። ይው ዳጊ ውሸት ለነገሩእ ፕሮቴስታንት ውሸት እንደማይወድና እንደሚወድ ዳጊ፣ ጥያቄን አልጠየቅከኝም ያንተን እየመለስኩልህ አይደል ነው። ስሲ ትክክል ናት። አይመልስልህም የለማ በጣም የምትሹለት ጌታ አለ። በጌታ አይመልስልህም። ይጀመር ይኸውልህ ያም አሁን ተሳዳጊ ተይዘሃል። የእኔ ጌታ ስለምልጃ ይኸውልህ አመጣህ። ለዳጊም መልስ እንኳን አይሆንልህም። ኦኬ ልክ ስንት አካላቶች አሉ? ስልክ እንደሚለምኑ ለቅዱሳን ምልጃ ያመጣሁት መልስ አይደለም አልክ።

ምልጃውም አልገባ። እኔ ምልጃ ሲባል የክርስቶስ ምልጃ፣ ቅዱስ ዮሐንስ አፈወርቅ እንዳለው ፍቅሩን ለማሳየት የተጠቀመው ቃል ነው ወይ? እንደዛ አርጌ ነው መወስደ። አንቺ ማነሽ? አንቺን አላቀሽ ምትላንት፣ የተወለሽ ልጅ የነበረ ቅዱስ ዮሐንስ አፈወርቅን ነው የምቀበለው ኔ

ዩአር ሶ ዲስሪስፔክት ውረድ ውረድ። በእራስህ ማንም ዛሬ መድገም ካለብኝ ሶስት አካል ያስፈልጋል ያለውን ጥቅስ ትሰጠኛለህ።

ሰው ሲወጣ ጠብቆ ከማውራት እንወያይ ደስ ይለኛል። ዳቆ እናታንምና በስነ ስርዓት ካወራ ማለት ነው፣ ልንማማር እስከሆነ ድረስ ምክንያቱም ሌሎችን ሰዎች ላለመረበሽ ብንሞክር ማለት ነው። ስለዚህ አሁን እሱን ጥቅስ እኛ ርዕሳችን የክርስቶስ ኢየሱስ ምልጃ ነው። ግን በንፅፅር የክርስቶስ ኢየሱስን ምልጃ እና የቅዱሳኑን ምልጃ በንፅፅር እናውራው ካላችሁ ደስ ይለኛል። ሁለቱንም እንሄድበት የክርስቶስንም የቅዱሳኑን። ምልጫ አይ በቅዱሳኑ ብቻ ካላችሁ ምርጫችሁ የእናንተ ነው። ግን ተደማምጠን በስነ ስርዓት ይሁን ማለት ነው። በጌታ ፍቅር እንዳይቃችሁ ማለት ነው። አንዳችን ለአንዳችን እየተከባበርን በስርዓት እናዋ አካሄድ ላይ አንቺ ብትመሪው ብትመሪ ይሻላል። እነሱ ሲጨርሱ አሁን አንድ ኦርቶዶክስ አውራ፣ ራስሽ ምሪው። እንዳይጠበጥ አድርጉልኝ እንጂ መነ ስፕሮስ ይቅርታ ሳይጠይቅ መጀመር የለበትም። አውርዱት፣ አውርዱት፣ ስፕሮስን ፈጥፍጡልኝ

ለምንድን ነው እሱ ትምህርት ላይ ማታተፍሩት? አንተ እዮብ ደግሞ ይኸውልህ ካልጠፋን ከዛ በኋላ እዮቤ ይኸውልህ አንበሳ አንበሳ ትጫወታለሽ። ስርዓት ፍቅር ላይ አውሩ ሚት ረጋሉ አንተ ቤት ያይ እህት አለ ዋው የሚል ኮመንት የአንችን ሮሮ ለመስማት አልገባሁም። ስለዚህ ሰላም ዋል፣ እግዚአብሔር ይባርክ። እንዳታስገቧቸው። አሁን ያለው ነገር የውሸትም በለው የእውነትም በለው ካለመሳደብ ይሻላል፣ የኔ አይነቱ ይሻላል። እንግዲህ ጌታ ልቤን ያውቃል። እዮብ ከአንተ ጋር አስር ዓመት ይቀረናል ለመነጋገር ሁላችንም ወንጌል አማኞች ምክንያቱም የዛሬ አስር ዓመት ነው የሚለየው ፕሮቴስታንት ምን ብለው ተናግሯል። ወንድማችን እየው ፕሮቴስታንቲዝም ያው ከአስር ዓመት በኋላ እንደምንጠፋ ነግሮናል፣ ይጠፋል ብሏል። እንግዲህ እንጠፋለን አንጠፋም የሚለው ይለያል። እንግዲህ እምነቱን ተከታዮች ይሄን ደግሞ እኔም ዶክተር ሻውልም ወንድሜ ኤርሚም ሌሎችም ከዚህ ሰው ጋር ኦፊሻሊ እንደማይወያዩ በተደጋጋሚ ሲናገሩ ሰምታችኋል። እንግዲህ ለመጥቀስ ብቻ ሳይሆን ምንም ፈርተን ሳይሆን እንዲህ አይነት የሞት አዋጅ የመጥፋት አዋጅ የሚናገርብን ሰው ላይ ከጠፋን ወይም ካልጠፋን በኋላ ነው መነጋገር ያለብን። ስለዚህ አስር ዓመት በኋላ ካለን እናዋራለን ከሌለን ደግሞ ይቀራል። በቃ ያው ችግር እንዳልከው ሆኖብን ይሆናል። እና ተረድተኸኛል ወዳጄ፣ ሌላ ምንም ፐርሰናል ነገር ከአንተ ላይ መውራውም